ጸጋና ሰላም ይብዛላችሁ። የተወደዳችሁ እንዴት ናችሁ? ይህን ጸሎት ከእኔ ጋር እስከ መጨረሻው ከጸለያችሁ በእርግጠኝነት ሕይወታችሁ ይቀየራል። በተለይ በዚህ በአዲሱ ዓመት በጣም ጸሎታችሁን መቀየር አለባችሁ። በጣም ለየት ባለ ጸሎት አብረን እንጸለያለን። ጌታ ደግሞ ለዚህ ለአዲሱ ዓመት የተናገረኝን ድምፅና የተናገረኝን የሰጠኝን መልእክት ለእናንተ አስተላልፋለሁ። እስከ መጨረሻው ከእኔ ጋር ጸሎቱን እንድትጸልዩ በመንፈስ ሆናችሁ ተቀጣጥላችሁ እንድትጸልዩ አበረታታችኋለሁ። እኔ ወንድማችሁ ነቢይ አጥናፉ ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ አሁንኑ ሰብስክራይብ አድርጉ። የጸሎት መልእክቶች ወደ እናንተ ቶሎ ቶሎ እንዲደርሷችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኑ። ሃሌሉያ። መጽሐፍ ቅዱስ ጌታ ኢየሱስን ቀን ቀን አገልግለው ቀን ቀን ከደቀ መዛሙርት ጋር አስተምሮ ቀን ቀን ሕዝቡን ይፈውስ እንደነበረ መጽሐፍ ቅዱስ ይናገራል። አብዛኛውን ጊዜ ደግሞ ማታ ማታ ላይ ለጸሎት ተራራ ይወጣ እንደነበረ መጽሐፍ ቅዱስ ይናገራል። እንዲሁም ጸልዮ ተርቦ አርባ ቀን አርባ ሌሊት በተራራ ላይ ጸልዮ በሚወርድበት ጊዜ ፈተና እንደገጠመው መጽሐፍ ቅዱስ ይናገራል። ሁልጊዜ የሚጸልይ ሰው ፈተና ይገጥመዋል። ነገር ግን አሸናፊው የሚጸልይ ሰው ነው። አያችሁ፣ እንጸልያለን ማለት ፈተና የለም ወይም ደግሞ ፈተና አይገጥመንም ማለት አይደለም። እንጸልያለን ማለት ፈተና ያለ እግዚአብሔር በፈተናው መካከል ላይ መውጫ አዘጋጅቶ ያወጣልናል ማለት ነው። በመውጫ እግዚአብሔር መውጫ አለው፣ በፈተናው መካከል መውጫ አለው። ልጆቹን የሚጸልዩትን ደግሞ በድል ያወጣቸዋል ማለት ነው። ስለዚህ ከኔ ጋራ ይህንን ጸሎት እንጸልይ። ለዚህ ለአዲሱ ዓመት እግዚአብሔር የተናገረኝ መልእክት እናገራለሁ። ከዛ በፊት ግን አሁን ከኔ ጋራ ጸልዩ። ጸሎታችሁን ሁሉ ጊዜ ስትጸልዩ በእግዚአብሔር ፊት ተንበርክካችሁ፣ በተለይ ሌሊት ላይ እንደዚህ ስትጸልዩ፣ እግዚአብሔርም በጣም በኃይል ይሰራል። አላት ደግሞ በዚህ በመጨረሻው ዘመን በጣም በኃይል የተነሳበት ነው በተለይ ከተኛ በኋላ ሰው ከተኛ በኋላ መናፍስቶች በከፍተኛ ሁኔታ እንደሚሰሩ ነግሬያቸዋለሁ እና ምንድን ነው ማድረግ ያለብን መጸለይ ፈተና የለም ማለት አይደለም የሚጸልይ ሰው ብዙ ፈተናዎች አሉ ግን እዛ መካከል ላይ ለሚጸልይ ሰው መንገድ አለው ነው ሌሎች በተሰናከሉበት አንቺ አትሰናከይም ሌሎች በተሰናከሉበት አንተ አትሰናከልም ማለት ነው ለምን ስለምትጸልይ ሃሌሉያ እስቲን ጸልይ ሾባሃ ዳጋ ባራ ዳጋ ባሼላ ማንታ ተቀጣጥላችሁ በመንፈስ ሆናችሁ ከኔ ጋር ጸልዩ ኢየሱስ ሁሉን የምትችል ጻድቅና ቅዱስ የሆንክ ስም የተባረከ ይሆን አንተ መልካም አምላክነ ስላደረክልን ነገር ሁሉ ለአንተን እንድናመሰግን ወይም በፊት ምስጋና ይዘን እንመጣለን። ምስጋናችን ለአንተ ነው። በሕይወት ስላለን አንተን እናመሰግንሃለን። ይህንን ደግሞ እድል ስለሰጠህን ጌታ ሆይ አንተን እናመሰግንሃለን። በጌታ በኢየሱስ ከማጉረምረም አደለም። ምን ጀምረው ከማመስገን ነው። ምን ጀምረው ስሜ ይባረክ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ጤናዬ ሰላም ነው፣ ሕይወቴ ሰላም ነው። በአንተ የተነሳ ነገር ሁሉ መልካም ሊሆን ችሏል። አምላክና አባት ሆይ ለዘላለም ስም ከፍ ይበል። በጌታ በኢየሱስ ክርስቶስ ስም መልካምነት ይገለጥ፣ ታላቅነት ይገለጥ፣ ኃይል ይገለጥ፣ ነገር ይቀየር፣ አዋጅ ይቀየር። እግዚአብሔር አምላክ ሆይ በዚህ በአዲሱ ዓመት በተለያየ አይነት ጉዳይ ተከትሎ ከአሮጌው ዓመት የመጣ ባህሪ ሊሆን ይችላል። እርግማን ሊሆን ይችላል። በተለያየ አይነት አቅጣጫ የሚከታተል መንፈስ ሊሆን ይችላል። ዛሬ በጌታ በኢየሱስ ክርስቶስ ስም የተቆረጠ ይሆን ከአሮጌው ዓመት የመጣ የሚከታተል አስተሳሰብ ላይ አስተሳሰባችንን የያዘ እንዳንታደስ የሚያደርግ የሚገዳደር ተግዳሮት የጠላት ተግዳሮት አጋንታዊ ኃይል ድግምትና ጥንቆላ ሟርትና የመተት መንፈስ በጨለ የሚሰራ በፎቶ የሚሰራ ድራካታላ ቫህዳ ደመና ላይ ስማችንን ይዞ የሚሄዱ በተለያየ አይነት ዓለማት ላይ ምድርቱ ላይ ሌሊት እየዞረ የቅዱሳንን በረከት የሚበላ ቅዱሳን ከተኙ በኋላ የቅዱሳንን ነገር ምርኮ ለመውሰድ ጸሎት እንዳይፈጥን ለማዘግየት የሚፈልግ አጋንንታዊ ኃይል በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን የተመታ ይሁን፣ አሁን የተመታ ይሁን። ሮፓላ ሃዳጋሼላማንታ እግዚአብሔር አምላክ ሆይ ክንድህን እጠራለሁ። ዛሬ ከዚህ ጸሎት በኋላ የብዙ ሰው ሕይወት ስለሚቀየር አመሰግናለሁ። ከኔ ጋር ይህን ጸሎት የሚጸልዩ ሰዎች ብዙ ዓመት የቆየ ችግርና ቋጠሮ ስለሚፈታ አመሰግንሃለሁ። የብዙ ጊዜ ቋጠሮ የብዙ ጊዜ ችግር ስለሚፈታ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። እህቶቼን ያዘገየ ወደኋላ እንዲቀሩ ያደረገ እግዚአብሔርን ነገራቸውን እንዳይቀበሉ ምርኳቸውን እንዳይወስዱ የከለከለና የሚገዳደር ተግዳሮት የጠላት ተግዳሮት መልክ እየቀያየረ እህቶቼን ፋይት የሚያደርግ ወንድሞቼን ፋይት የሚያደርግ ማንኛውም የጠላት እቅድና አጀንዳ በጌታ በኢየሱስ ክርስቶስ ስም አሁን ከዚህ ሰዓት ጀምሮ እጸልያለው የተመታ ይሁን። አባትና አምላክ ሆይ ይሄ ዓመት ይሄ ዓመት እንደ አምናው ዓመት እንዳይሆን፣ ይሄ ዓመት እንደ ካቻምናው ዓመት እንዳይሆን፣ ይሄ ዓመት ጌታ ሆይ የበረከት ዓመት ይሁን፣ ይሄ ዓመት የተአምራት ዓመት ይሁን። በጌታ በኢየሱስ ክርስቶስ ስም ይጸል ያለው ለእህቶቼ ለወንድሞቼ ምርኮን የሚመልስ ያንተ እጅ ዛፓላ ሃዳጋ ሸና ማንታ ሶባጋ ዳጋ ባሸና ማንታ ምክንያቱም ብዙ ሰዎች ጸሎት ሲጀምሩ ወይም ደግሞ ጸሎትን ገና ሲጀምሩ ገና ይህንን ስጠኝ፣ ይህንን ስጠኝ፣ ይህንን ስጠኝ። ከዚህ አይደለም የሚጀምሮ ጸሎት። ስጠኝ ከማለት አይደለም የሚጀምሮ ጸሎት፣ ከምስጋና ይጀምራል። አያቸው አመስግኑ፣ እስቲ ከኔ ጋራ ስቲ እግዚአብሔርን አመስግኑ፣ ተመስገን በሉ። ሮ ፓራዲ ሻላ ማንታ ካባራ ባኛ ኤላ ባጋ ዳጋ ባራ ዳጋ ባጋ ሽና ማንታ ስም ባረክ እናመሰግንሃለን፣ ስለተደረገልን መልካምነት እናመሰግንሃለን፣ ስላሰጠህን ጠንነት እናመሰግንሃለን፣ አዲስ ነገር ስላደረክልን እናመሰግንሃለን። አባትና አምላክ ሆይ አንተ መልካም ነህ፣ አንተ ታላቅ ነህ። ሁሉንም በጊዜው በሰዓቱ ትሰራለ ጌታ ሆይ በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር አምላክ ሆይ ማንኛውም የጠላትን ቀስት የሚመታ ማንኛውም አጋንንታዊን ኃይል የሚመታ ያንተ እጅ ጣልቃ ስለሚገባ አመሰግናለሁ። ኢጋኖሻና ኔንታ ዞፓራዳጋዲያጋስ ከመኝታ ወደ መኝታ ከመውጣታችሁ በፊት መኝታ ከመኝታ ስትል ሌሊት ተነስታችሁ አላርም ሞልታችሁ ለስራ ከመሄዳችሁ በፊት አላርም ሞልታችሁ እንደምተኙ ሁሉ አላርም ሞልታችሁ ተኙ። መነሳት ካቃታችሁ ሌሊት ላይ። ምክንያቱም ብዙ ነገራችሁን ትታደጋላችሁ፣ ብዙ ነገራችሁን ትቀበላላችሁ። ብዙ አዳዲስን ነገር እግዚአብሔር በሕይወታችሁ ያደርጋል። ብዙ ታላላቅን ድል እግዚአብሔር ይሰጣችኋል። ሃሌሉያ ራባጋሴላ ቫሃዳባያ ሼባዳጋዲ ዳጋ ሊጋዳጋባሼና እጸልያለሁ። ጌታ ሆይ መልካምነት ይገለጥ። እግዚአብሔር ስለተደረገልን መልካምነት እናመሰግናለን። እግዚአብሔር ሆይ አንተ መልካም ነህ። ይኸው በፊት የሆነን ዛሬ እጸልያለሁ በጌታ በኢየሱስ ክርስቶስ በደመና ላይ የሚሰራ በተለያየ አይነት ተኝተን የእኛን ነገር ወደ ኋላ የሚጎትት ነገራችን እንዳይፈጥን የሚያደርግ እንዳንቸኩል የሚያደርግ ነገራችንን እንዳንቀበል የሚገዳደር ተግዳሮት የሚገዳደር የጠላት ኃይል ሁሉ በጌታ በኢየሱስ ክርስቶስም የተደመሰሰ ይሆን፣ የተደመሰሰ ይሆን፣ የተደመሰሰ ይሆን። ዛባጋዳጋሽሌ በሬዴጋ ባራጋዳጋባስ አሁን ይደምሰስ በጌታ በኢየሱስ ወንድሞቼን የሚከተል የሚከታተል ኮቴ የሚከታተል ከትውልድ ቦታ ከትውልድ አገራቸው የሚከታተል አጋንንታዊ ኃይል በፎቶ የሚሰራ በተለያየ አይነት አቅጣጫና አጋጣሚ የሚሰራ ድግምት በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ሮባሻላ ባሃዳጋ ባሼና ማንታ ባራዲያቦስ እግዚአብሔር ለዚህ ዓመት የሰጠኝን ለ2018 የሰጠኝ አዲስ መልእክት ስሙኝ። ጌታ እንደዚህ ብሎኛል፣ የልጆችን ምርኮ እመልሳለሁ ብሎኛል። ጌታ የልጆችን ምርኮ እመልሳለሁ አለኝ። ከዛ ሁለተኛ በደስታ እሞላለሁ አለኝ። ልጆ ምርኳችሁን እመልሳለሁ አለኝ። በደስታ እሞላለሁ አለኝ። ትደሰታላችሁ፣ የደስታ ዓመት ይሆንላችኋል። ሃሌሉያ! ይህንን የሚያደርግ እግዚአብሔር እጅ፣ ይህንን የሚያደርግ እግዚአብሔር ክንድ። በመዝሙር አንድ መቶ ሀያ ስድስት ላይ እግዚአብሔር ቃል እንዲህ ይላል፦ እግዚአብሔር የጽሆንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን፣ አንደበታችን ሐሰትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዶቻቸውን ተሸክመው ደስ እያላቸው ይመጣሉ ይላል። ዘራችሁን ተሸክማችሁ ለቤተሰቤ እበቃለሁ ብላችሁ ቤተሰቤን ደግፋለሁ ብላችሁ በተለያየ አቅጣጫ እየደከማችሁ ያላችሁ ከኢትዮጵያ ውጭ ኢትዮጵያን በተለያየ አይነት ቦታዎች ላይ ሆናችሁ እየለፋችሁ ያላችሁ ግን ልፋታችሁን ያላገኛችሁ እየቀየረ እግዚአብሔር ነገር እየቀየረ ጣልቃ እየገባ እንደገና ድል እየሰጠ በጌታ በኢየሱስ ክርስቶስ ስም እንዲመጣ ጸልያሉ። በናዝሬቱ ጌታ በኢየሱስ ክርስቶስ። ሁል ጊዜ ድካም፣ አንዳንድ ጊዜ እንደዚህ እንላለን። ሁል ጊዜ ድካም፣ ጠዋት ድካም፣ ማታ ድካም፣ በቃ ህይወቴ ሁል ጊዜ ድካም በድካም ሆኗል። ምንድን ነው መሆን ያለብኝ? መጸለይ እየፈለግኩ መጸለይ እንኳን አቅቶኛል የምትሉ ሰዎች የእግዚአብሔርን ቃል እየወደድኩ ግን ማንበብ አቃተኝ የምትሉ ሰዎች አላችሁ። በቃ በጭራሽ በጭራሽ ነገሮቻችሁ ሁሉም ቦታ ላይ የተዘጋጋባችሁ ሰዎች፣ በምትሰሩት ስራችሁ ደስተኛ ያልሆናችሁ ሰዎች አሁን ባለሽበት ህይወት ደስተኛ ያለ አሁን ባላችሁበት ህይወት ደስተኛ ያልሆናችሁ፣ እግዚአብሔር ይህንን ምዕራፍ ቀይሮ መቼ እኔን በምስጋና ያቆምኛል? መቼ እኔ እንደ ሰው በደስታ ሞላለሁ? መቼ ምን እንደ እግዚአብሔርን አመሰግናለሁ፣ ነዶን ተሸክሜ እግዚአብሔርን መቼ አመሰግናለሁ የምትሉ ሰዎች እግዚአብሔር ነዶችሁን ያሸክማችኋል። እግዚአብሔር ነዶችሁን ያሸክማችኋል። አሁን ብዙ ጊዜ በሐዘን የዘራችሁትን ታውቃላችሁ። ዘር መቼም እንዲሁ በቀላሉ አይዘራም። ዘር ሲዘራ ዋጋ ያስከፍላል። ሲለቀም ነው ደስ የሚለው፣ አያችሁ? ሲበላ ቤት ሲመጣ ፍሬ ሲደርስ ነው ደስ የሚለው። ሲዘራ ግን ዋጋ ያስከፍላል አያችሁ ስለዚህ በህይወታችሁ ውስጥ በጣም ብዙ ድካም የበዛባችሁ ሰዎች ድካሙ የበዛባችሁ ለመልካም ነው ፍሬ ልታፈሩ ነው አሜን ፍሬ ልታፈሩ ነው ፍሬያማ ልትሆኑ ነው ሃሌሉያ እጸልያለሁ አሁን እንደ እግዚአብሔር ነቢይ በጌታ በኢየሱስ ክርስቶስ ስም ፍሬያችሁ ደርሶ ፍሬን የምትበሉበት ጊዜ ፍሬ የምትወስዱበት ከፍሬያችሁ ጋር የምትገናኙበት ጊዜ ይሆንላችሁ በናዝሬቱ ጌታ በኢየሱስ ድካም በዝቶባችሁ መጸለይ ያቅቷችኋል እግዚአብሔር ይህንን ምዕራፍ ይቀይራል ዛሬ ሶላባካታሻዳባ ይቀይራል የኔ አምላክ ይቀይራል ይሄንን ያለሽበትን ምዕራፍ ይቀይራል። እያላችሁ ከኔ ጋር ጸልዩ በጌታ በኢየሱስ ይቀየር። ጌታ ሆይ በጌታ በኢየሱስ የዝ በቀስ ታውቃላችሁ። ሁለት ቡድን ኳስ ለመጫወት ሜዳ ሲገቡ ገብቷቸዋል ጎል ያስገባ ነው አሸናፊ የሚሆነው። ዘጠና ደቂቃ ሙሉ ደክሞ ለፍቶ ዋጋ ከፍሎ ጎል ካስገባ ነው አሸናፊነቱን የሚረጋገጠው። ወይም ሁለት የሚሮጡ ሰዎች ሩጫ ሜዳ ላይ ሲገቡ ሮጦ ያሸነፈ ቀዳሚ የሆነ ነው አሸናፊ የሚባለው። አያችሁ ቢስትሮንግ ከእግዚአብሔር ጋር ሆነች፣ ታሸንፊያለች። ሕይወት እንደዚህ ነው። ታግላችሁ ማሸነፍ አለባችሁ። እግዚአብሔር ነገርን ይቀይራል፣ ምዕራፍን ይቀይራል፣ ጣልቃ ይገባል፣ እንደገና በምስጋና ያቆማችኋል። ስለዚህ የሚረዳ እግዚአብሔር እጅ፣ የሚያግዝ የእግዚአብሔር እጅ፣ የሚቀይር እግዚአብሔር እጅ በጌታ በኢየሱስ ክርስቶስ ስም በኃይል እንዲመጣ እኔ ጸልያለሁ። በኃይል እንዲገለጥ እጸልያለሁ። ይህንን ምዕራፍ የሚያስረሳ እንደገና የሚያስቀጥል ታላቅ ጉብኝት፣ ታላቅ የእግዚአብሔር ክንድ በጌታ በኢየሱስ ክርስቶስ ስም በኃይል እንዲዘረጋ፣ በኃይል እንዲመጣ በሕይወታችሁ ላይ ጸልያለሁ። ታላቅን ነገር አደረገልን ደስም አለን ይላል። መጽሐፍ ቅዱስ ሲናገር በአይዛብ ዘንድ የሚወራ በሩቅ ባሉት የሚወራ በሚጠሏችሁም በሚወዷችሁም ዘንድ የሚወራ ታላቅ ነገር የሚያደርግ የእግዚአብሔር እጅ እመኑኝ በተለያዩ አይነት አቅጣጫና አጋጣሚ ውድቀታችሁን የሚመኙ በተለያዩ ጥጋ ጥግ ላይ ያሉ አሉ። ግን እግዚአብሔር እነዛ እንኳን ዞሮ ተቀይሮ፣ እግዚአብሔር እኮ ታላቅን ነገር አደረገላት፣ ታላቅን ነገር አደረገለት እያሉ ለእናንተ የሆነውን ማውራት ይጀምራሉ። ይሄ የእግዚአብሔር ቃል እውነት ነው። አያችሁ። ስለዚህ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ቀንበር ይሰበር፣ ችግር በጌታ በኢየሱስ ስም ይሰበር፣ ሐዘን ይሰበር በኢየሱስ ስም። ልባችሁን የጎዳ ሐዘን፣ ነገራችሁን ጠፍርቆ ያሰረ እልፍ እንዳትሉ ወደኋላ የሚጎትት በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ የተቆረጠ ይሁን። የዘር መንፈስ ቢሆን ይቆረጥ። በጌታ በኢየሱስ ክርስቶስም በድግምት የሚሰራ የድግምት መንፈስ፣ ጥንቆላ፣ ሟርት፣ አጋንንታዊ ኃይል እኔ ዊችክራፍት በጌታ በኢየሱስ ስም ከቤታችሁ ላይ ከህይወታችሁ ላይ ከኑሯችሁ ላይ ከስራ ቦታችሁ ላይ ከአገልግሎታችሁ ላይ ከመንፈሳዊ ህይወታችሁ ላይ እጮኛ ላላችሁ ከእጮኛችሁ ላይ ያገባችሁ ከልጆቻችሁ ላይ ከትዳራችሁ ላይ ከሚስት ከባል ላይ ከእናት ከአባት ላይ ከእህት ከወንድም ላይ ከተወለዳችሁበት ከሰፈር ላይ ከቤተሰቦቻችሁ ዙሪያ ላይ በጌታ በኢየሱስም ከትምህርታችሁ ላይ በኢየሱስ ክርስቶስ ስም እጸልያለሁ። አሁን የተቆረጠ ይሁን የተቆረጠ ይሁን በኢየሱስ ክርስቶስ። እግዚአብሔር ታላቅን ነገር አደረገላቸው እየተባለ የሚወራ ታላቅ ነገር ይሆንላችሁ። የሚሰራ የእግዚአብሔር እጅ ገለጥላችሁ። በጌታ በኢየሱስ ክርስቶስ ስም ክርስቶስ ይኸው ከዚህ ጸሎት በዚህ ጸሎት ላይ እጅግ በጣም ብዙ ሰዎች ምስክርነት ጠብቃለሁ። እግዚአብሔር በዚህ ጸሎት የብዙ ሰዎች ሕይወት እየቀየረ ነው። ይሄንን ጸሎት ከተካፈልኩ በኋላ እግዚአብሔር አንድ እርምጃ ሕይወትን ረድቶኛል፣ የጸሎት መንፈሴ ተመልሷል፣ በክብር ቆሜያለሁ፣ ቆሜያለሁ እያላችሁ ታመሰግናላችሁ፣ እግዚአብሔርን እያላችሁ ትመሰክራላችሁ። ሃሌሉይ አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለምትረዳቸው አመሰግንሃለሁ። ስለምትረዳን አመሰግንሃለሁ። ክንዲህ በኃይል ከእኛ ጋር ስለሆነ አመሰግንሃለሁ። ማንኛውም ጠላት ለመጥፎ ያሰበው ለዚህ አዲሱ ዓመት የታሰበ አጀንዳ ከእህቶችና ከወንድሞች ዙሪያ ላይ በጌታ በኢየሱስ የተቀደደ ይሁን፣ በኢየሱስ ስም ይቀደድ። ክንድህ በኃይል ይገለጥ፣ እግዚአብሔር ሆይ። ይሄ የእግዚአብሔር እጅ ነው። እግዚአብሔር ጣልቃ ገብቷል። እግዚአብሔርን አመስግኑ። እግዚአብሔር ኑ፣ እናመስግን፣ ኑ። ይሄ የእግዚአብሔር ክንድ ነው የምትሉበትን ታላቅን ጉብኝት እግዚአብሔር በቤታችሁና በሕይወታችሁ ያደርግላችሁ። እኔ እግዚአብሔርን አመስግኜ ጀምሬአለሁ፣ አመስግኜ ጨርሳለሁ። ማንኛውም አይነት ነገር በማጉረምረም ተጀምሮ በምስጋና የሚያልቅ ነገር የለም። ስለዚህ ጸሎት ማለት ስጠኝ ብቻ ሳይሆን ከአንተ ጋር እንዴት መኖር እንዳለብኝ እርዳኝ በሉት። የተወሰነ ሰዓት በእግዚአብሔር ፊት ሆናችሁ ከጸለያችሁ በኋላ ቃሉን አንብቡ፣ ከጸለያችሁ በኋላ። ምክንያቱም የሚመታ መንፈስ ከተመታ በኋላ ነው ቃሉን ስታነቡ የእግዚአብሔር ቃል ሚበራላችሁ። ስለዚህ በጌታ በኢየሱስ ክርስቶስን ባድርጋቸዋለሁ። ዘመናችሁ የበረከት ይሁን፣ ህይወታችሁ የበረከት ይሁን በምስክርነት የምትቆሙበትን ታላቅ ነገር በቤታችሁ ያደርግላችሁ። የሚታይ በሰው ሁሉ ፊት የሚታይ የሚጨበጥ የሚነካ የሚዳሰስ ነገር በህይወታችሁ ይሆን። እግዚአብሔር ምርኮን መልሶ ደስተኛ ያድርግላችሁ። በጌታ በኢየሱስ ክርስቶስ ደስታ በቤታችሁ ይግባ። ታላቅ ጉብኝት በቤታችሁ ይሆን። ማካዳ ባሼ ለብረዲጋቦሶ ፕራዲያ ባሼ ለማንታ ዜብሮኮሎቪላ ላባራዳሽና ማንታ ኢልቫና ካሶቶኮሮቦስ። ይቀየር፣ ምዕራፍ ይቀየር፣ ነገር ይቀየር፣ ጌታ ሆይ በኢየሱስ ስም ይቀየር። ለአንድ ሰው በኢየሱስ ስም ደስቲኒው ይቀየር፣ ምዕራፉ ይቀየር። ከአንድ አይነት ምዕራፍ ይውጣ፣ ከአምና መንፈስ ይውጣ። ሃሌሉያ! ውጡ በጌታ በኢየሱስ ክርስቶስ። በቃ ያለፈውን ዓመት አሮጌውን ነገር በሙሉ እርሱ ደልቱ ከህይወታችሁ ላይ ደልቱ። በቃ በአዲስ መንፈስ በአዲስ ክብር ተመላለሱ። እንደገና መንፈስ በእንደገና ክብር በሌላ ክብር ተመላለሱ። ያለፈውን እርሱት። በምንም አይነት ሁኔታ ውስጥ አትያዙ። አይምሯችሁን ነፃ አድርጉ። እግዚአብሔር ፊት ስትቀርቡ ደግሞ አይምሯችሁ እንዳትከሰሱ። ምክንያቱም ቅድም በምስጋና ጀምረናል። እግዚአብሔር ይቅር እንድለን ጀምረናል። ቀጥለን ደግሞ ይሄው በምስጋና ነው የምንጨርሰው። አያችሁ ስለዚህ እግዚአብሔር ጠላቶቻችሁን እንዲቀጣ በምስጋና ጀምሩ። በቃ ልክ ጸሎት እንደጀመረን አንዳንድ ሰው ውረድልኝ፣ ይሄኛው አምጣ፣ ያኛው ጉዳይስ ያ ጉዳይ እንዴት ነው? አንተ ይህን አሰማኝም ማለት ነው። አንተ ቆይ ይኔን ልጅ አይደለው ረስተኛል። ይሄ ውላችሁ ፍርድ ቤት አይደለም። ይሄ ጭቅጭቅ ቦታ አይደለም። እግዚአብሔር ፊት ላይ ስትቀርቡ ስትጸልዩ እግዚአብሔር አዳዲስ ነገር እንዲሰጣችሁ በምስጋና ጀምሩ፣ በንሳ ቀጥሉ፣ ተቃውሞ ሰይጣንን። ከዛ እግዚአብሔር የሚናገራችሁን አዳምጡ። ከጸለያችሁ በኋላ ጥቂት ደቂቃ ደግሞ በእግዚአብሔር ፊት ላይ አዳምጡ። ራሳ ሁሉን ነገር ዘጋግታችሁ ስልክ ምን መገለስ ዘጋግታችሁ መንፈስ ቅዱስን አዳምጡ። መንፈስ ቅዱስ ለልባችሁ ይናገራል። መንፈስ ቅዱስ ጥቅስ ይሰጣል፣ ቃል ይሰጣል። ከዛ ያናንብቡ። እግዚአብሔር በዚህ ይባርካችኋል። በጌታ በኢየሱስ ክርስቶስ። ይሄ አመት የበረከት አመት ነው። የደስታ ዓመት ነው። የምርኮ ዓመት ነው። የነዶው ዓመት ነው። በኢየሱስ ስም ተፈጸመ። እንደነገርኳችሁ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ኦል